አንተ ነው ተንኮሱ ምንድነው ይሄ ሁሉ ቤቱ ነው እንደ ይዘ ከመጣ አስቀምጥ። አብስማ እንትን ነው ትኩሳት አለብኝ ትኩሳት አለብኝ። ታዲያ ይሄ ፍሪጅ መስላል ስታይ

አሁን ኤችአይቪን አብሮ ስከተኛ ብቻ አይተላለፍ። አንዳንዴ ለወንድ እንትን የሆነ እንትን አለ። አንተኛ ምኮኛ ተደዋወልን። እሷም ተወደኛ ነች እኔም ወዳታ። አሁን ሰላምታም መሰለሽ፣ ጥሩ ነገር አሰብኩና አንቺም እንድትጠቀም ያው ምንድነው ዕቁብ ልንገባ? እኔ አንቺ፣ ባለ ሱቁ ኧረ እባክሽ እውነት ተቸገርኩና፣ እሺ ጨው መግዣ ጥቼ የሰላሳ ብር ለምን እኔ እና አንቺ ሦስት ሆነን ዕቁብ የሰላሳ ብር ተራ በተራ ጨው መግዣ አጣው ተቸገርኩ፣ የሰላሳ ብር ዕቁብ። አዎ እንደ ምን ሆነክ ነው እኔ እዚህ? እንዴት ነው የሰላሳ ብር ዕቁብ እምገባው? እንትን ያው መተሳስብ አለሽ እንደ ብር ሰላሳ አምሳ ቢ አረ የለኝም እንዴ። ለከሌለ እኔ ለአንቺ አስቤ ነው። አረ እኔ አልገባም። የሰላሳ ኮሱ፣ ና እስኪ ፈልጌ ነው እ ና እኔ አዎ። ቀለም መቀባት ትችላለህ ካይደል? ቀለም ነው አዎ። ቀለም መቀባት ትችላለህ ካይደል? እን ይሄን ነው የምትቀባው፣ ቤቱን አዎ እንዲቀየር ፈልጌ ነው። በአንድ ቀን ሁሉንም ይጨርሳለው። እሺ ያው እንግዲህ ዋጋ እንድምታቂው ነው። ስንት ነው? አምሳ ስድስት ሺህ አምስት መቶ ሀያ እቺ ፊት ለፊቷን ብቻ ኮ ነው ያልኩት። ተንኮሱ ምን ሆነ? ፊት ለፊቷ ብቻ ወደ ሶስት መቶ ይሄዳል። ሶስት መቶ ሺህ እንዴ ሙሉ አምሳ ስድስት ሺህ እኮ ነው ያልከኝ። ግማሹ ደግሞ ደሞ ሶስት መቶ ሺህ ምን ማለት ነው? የቱ ነበረ መጨመር ያለበት? እሱ የኔ እንትን ነው የኔ ገባ ሲልሆነ እሷ ገባ ሲል ከሆነ ይሆናል። ተዩ ኧረ ተው፣ ዋጋ ራሱ ማውጣት አትችልም። ታው ሌላ ባለሙያ ልጥራ። አንተ ሲጀመር ሸቅል ብዬ ነው እንጂ ታውቃለህ። እንዴ ሞያ የለህም? አዎ ግን እሞክራለሁ ብዬ ነው። ኧረ ሂድ እንዴ ምንድን ነው ምን እየሆንኩ ነው የሚመጣው ሁሉ አትነግረኝም ለእኔ

ሁለት መቶ ስልሳ አምስት ሺህ አዎ፣ ሰውዬ ኖረህ ነው እውነት እ አንተ የትኛውን መግዛት ነው እፈልግ? እኔ የአምስት ሺህ ነው ቴፕ አምስት ሺህ ነው። እፈልግህ የነበርኩህ ስልክህ ካለህ እንደ ስልኩን በአምስት ሺህ ያው ኤሌክትሮኒክስ ነው። እንደዚህ በጣም የወረደ ስልክ አንይዝም። ኳሊቲ ኳሊቲ ነው የምንዞ። ሌላ ጊዜ ዴሊቨሪ ትልካለህ እልካለሁ። ቤት ገብቼ ብላንተ ቀምጤና ልምጣ እና አምስቱን ቴፕ ሰጥቼ ተጎሱ። እስክንደር ስለምን የሆነች ጥብስ ነገር አንቀማምስ። ያዝየ ምግብ ፈለግ አው ተብስ ነገር በላበላ ብናደርግ ደስ ይለኛል እንተና እኔ እኔ እንድከብል ነው አይ እናጋጫለን አንድ ነው ለምን አንተ ብቻ መብላት ወይ መረቅ ልብላ መረቁ ስንት ነው? እሱን ሳባውጣ ከሰባ መቶ ምናምን ጠይቃቸዋለን ወይ አይ ተው፣ እኔ ውሃ ይምጣና አንተ ብቻ ብላ። ካጎረስከኝ ሁለት ጉርሻ ነው በቃ። ብዙም ቤት አንድ ጉርሻም ከበላቁ በላ ነው የሚባለው። ስለዚህ አዘንን ብላ የመጣውን እንጨነቅበታለን። በኋላ በቃ ይዘዘው ጥራቸው፣ እዚህ ቤት በልቻለሁ ከዚህ በፊት። ሌላ ቀን እንበላለን። እኔ እንትን ነው ያመኛል፣ ምግብ ሳይ በቃ ሰው እየጠበቀኝ ነው። እሺ ሁለት ሺህ ነው ያልከው ዋጋው ብላ። በቃ እኔ ልሄድ፣ ተው። እሚጣ እናት፣ እዚያ ጋር ያለችው ጎረቤትሽ ስላንቺ የማውን ነገር ቡና ጠሩኝ እና፣ ኧረ በእናትህ አንተ ተው፣ በእናትህ ስለሰው መተህ አታውራልኝ። በቃ ባለፈው ራሱ ማይሆን ነገር ነግረ እጄ ጠይቄ ከሰው ጋር ትጣላው። ተው በቃ አንተ አልፈልግም። እኔ ስለ አንቺ ሲያሩ ነው ተንኮሱ። ተው አልኩ ወሬ አልፈልግም እኔ። ተው አመሰግናለሁ። በቃ አታውራልኝ። ቡና የለም ታለ የለም በቃ። ቡናም አናደህኛል እንጂ አልነግርሽም።